አሰላም አሰላሙአሌይኩም ወረህመቱላሂ ወበረካቱ ውድና የተከበራቸው ቤተሰቦች እንዴት ናቸው? ሁሉ ሰላም በያላችሁበት፣ ሰላም ጤና እንድትሆኑ እመኛለሁ። በዛሬው ፕሮግራም ይዤላቸው የቀረብኩት ያው እንግዲህ ከሁለት ቀናት በፊት ወንድማችን ሙንሺድ መሀመድ ሰዒድ ወደ አሄራ መሄዱን ተመልክቶ በርካታ ሰዎች ሀዘናቸውንና ልባቸው መሰበሩን እየገለጹ ይገኛሉ። እኛም እጅግ በጣም መያዘን ነው። በጣም ነው ልባችን የተሰበረው። ምክንያቱም ወንድማችን መሐመድ ገና ወጣት ነው አራት ህፃናቶችን ነው ትቶ ያለፈው እና በጣም አንጀት ይበላል ያሳዝናል። ይህንንም በተመለከተ እንግዲህ ወንድም እህቶች ተሰባስበው እነዚህ የቲም ልጆችን ለማገዝ በላይቭ ገንዘብ እያሰባሰቡለት ይገኛሉ። ኸይር ጀዛቸውን አላህ ይክፈላቸው። ዛሬ እንግዲህ እኔ በፕሮግራም ይህንን ነገር ይዤላቸው የቀረቡት ስለ ሙሀመድ ሰዒድ አኗኗር አክላቅ መጨረሻው ሰዓት ምን ይመስል ነበር የሚለውም ወዳጅ ዘመዶቹና ጓደኞቹ ላይብ ላይ ሲገለጽ ነበርና ከወንድም ሙሀመድ ሰዒድ ህይወት እኛም ብዙ የምንማረው ነገር ስላለ ነውን የሚላችሁ ለመቅረብ የፈለግኩት እጅግ በጣም የሚያሳዝን ነው። እስከ መጨረሻው ድረስ እንድትከታተል ይፈልጋለሁ። ምክንያቱም ከወንድማችን ሙሀመድ ሰዒድ የህይወት ታሪክ ብዙ የምንማራቸው ቁም ነገሮች ስላሉ እስከ ፕሮግራሚ ፍጻሜ ድረስ አብራቸው እንደምትቆዩ ተስፋ

አምሯቸውም የተረጋጋ ሆኖ ማደግ አለባቸው። የአስር አመት የስድስት አመት የዘጠኝ ወር እንዲሁም የአምስት አመት ልጆች አሉት የአራት ሴት ልጅ የሶስት ሴት ልጆች የመጨረሻ ላይ ደግሞ በደንብ ሳይጠባ ያለፈ አንድ የዘጠኝ ወር ወንድ ልጅ አላህ ሰጥቶት ነው መጨረሻ ላይ ያለፈው ና ትልቅ ኃላፊነት አለብን። እነይቱ አስቡ። እኛን ያስተምራሉ ብሎ ያሰባቸውን ነገሮች በሙሉ እኛን ይለውጣሉ ብሎ ያሰባቸውን ነገሮች በሙሉ አድርጎ ዳኸራ ያለፈው። ፐርሶናሊቲውም እንዲህ ነው ብዬ አልነግራችሁም። አመሰ ይሉ በጣም ኃይለኛ ነች።

በስህተት ዝም ብሎ አንዳንድ ሰዎች የሰው ስም የሚያጠፏዋሉ እና እንዲሆነ እንዲሆነ የሚሉ ምናምን ዝም ብሎ የሚፖስተዋል እዛ ነገር ነበር የመሰለኝ። ደውሎ ሁለት ሰው ምናምን ሲለኝ በቃ በጣም ተደናገጥኩኝ። አልጠበኩም፣ በቃ የሆነ የምር የእውነት የእውነት አልመሰለኝም። ያው እንግዲህ ደውዬ ወንድሞች ጋር ነው የጠየኩትኝ። ድንገት ነው የታመመው

እንደ ሞቱ ከሚስ ሆኖ ጁምዓ ተሰግዶበት ቀብሮ ጁምዓ ምናምን በጣም ዑለሞች ሓታ ዑለሞች የሚመኙት ነውና ያማረ ሸኘት ነው ይሆንለን። እነዛ ትክክለኛ የአላህ ባሪዎችን ትክክለኛ ምስኪኖችን ሲጠቅሳቸው በሰው ፊት መጠየቅ አይችሉም እና መጠየቅ ሁሌ ደግሞ ባየሻቸው ሰዓት አምረውና ተውበው ነው የምታያቸው። ያ መጠየቅ አለመቻላቸው አለ አላህ፣ ጃሂሎች ምን ብለው ያስባሉ እነሱ ሀብታም ናቸው ብለው እንዲያስቡ ያደርጋቸዋል። አለ ለዛውም፣ ጃሂሎች ብሎ ነው አላህ የጠራው። የብዙዎች ሀያት እንደዛ ነው። ይሄቃ የሙሐመድ ሰዒድ መማሪያ የሙሐመድ ሰዒድ ትልቅ መማሪያ ይሆናል ብዬ ነው የማስበው። ሜይ ቢ ፋድ መልካ አላገባም ችግር የለውም ፋሚሊ አለ ሌሎች ወንድሞችስ የሀይቃ በትዳር የሚኖሩ አሉ፣ በቤት ክራይ የሚኖሩ አሉ። ሰምቲንግ በጣም በብዙ ነገር የሚኖሩ አሉ። የግድ ሰው ሚዲያ ላይ እስኪወጣ ደረስ መጠበቅ መቻል የለበትም። የሀይቃ ሙሀመድ ሰዒድ አጠገቡ በጣም ብዙ ሃይቃ ነው፣ ከምልሽ በላይ ብዙ ሀብታሞች ነበሩ። ወላሂ በጣም ጓደኛዬ ነው። ብዙ ሀብታሞች አንዳቸው ሁሉም ያለቀሱት የባሁን አንደኛ ሁለት መቶ ሺህ ብር አስገባ ይልክልኛል። አንደኛው ሁለት መቶ ሺህ ብር አስገባ ብሎ ይልክልኛል። እንደዚህ እንደዚህ ሁሉም ያዘኑት ያለቀሱት አንድ ቀን እንኳን ጠይቀው አያውቅም ብል ቸግሮኛል ብሏቸው አያውቅም። ይሄ ደግሞ ከሙእሚን ባህሪ ነው። እንዴት ቸግረኝ ብሎ ይናገራል? አፍሮ ሼም ይዞት ማለት ነው። በጭራሽ ሰው ፊት ሰው ፊት ሰው ፊት መቆም ሰው ስለ ሰው ችግሩ መናገር አይወድም። ብር የቪዛ ብቻ ነበር። ትኬቱንም ከጓደኛው ጋር ተጣልቶ ዘንድሮ ካልቆረጥክልኝ ብሎ ተጣልቶ ግብ ግብ ፈጥሮ ነው የወጣው። ስለዚህ አላህ ያሳወቀው ነገር፣ አላህ ፋቲማውን እንዲህ ያደረገው ነው። እኔ ሌላ የምለው የለም። በቻላችሁት አቅም ማትችሉትም ብትችሉትም አስተባብራችሁ አንድ ቀን የሰው ፊት እኮ አይቶ አያውቅም። ስለዚህ አራት ልጆቹን እንሻአላህ እንደተባለው በቻላችሁት መጠን አግዙ ነው የምለው

አሁን እኮ በቃ ጊዜ ሄደብክ። ስለሄደብክ ምን አለ በቃ ከመጣ በኋላ በፓኬጅ መቶ ምናምን ሺ ብር የትኬት ከሚታወጣ በዘጠና ሺ ብር በፓኬጅ አይሆንም። በቃ ዘንድሮ የግድ መጨረሻ መሄድ አለብኝ። በጣም የአጅበው ነገር መዲና ላይ ተገናኝተን ነበረ። ሰላም ሳልለው አቀፈኝ። እዛ ወንድሞች አሉ። አርፎኝ ለምን ታለቅሳለህ እለዋለሁ። አይ እንደዚሁ ይ የኔ መሰለኝ። በቃ መዲና ላይ ስለተገናኙ የናፍቆት መስሎኝ ነበር። እሱ መጨረሻው መሆኑን አውቆት ነበረ። ምን አካሄድ ነው? ወላሂ በጣም እያስቀነንድችን አካሄድ። ያው ልጁ ነን እንደዚህ አብረን በምናሳልፍበት ጊዜ እኔ ትንሽ ከነሱ ቀደም እላለሁ ግን የቲም ሆኖ እናቱ በጣም ተሰቃይተው ብዙ ለፍተው ያሳደጉት ልጅ ነው እና የቲምነትን በጣም የሚፈራ ወንድማችን ነበር እና አላህ ደግሞ ይህንን ነገር ጽፎ አራት ልጆች እንትን ብሎ በመሄዱ በጣም ነው እሱ ነው ከሁሉም በላይ እንትን ያለኝ እና በፊት እንደዚህ ክረምት ላይ ምናምን እንገባ ነበር፣ ሰርከስ፣ እንደዚህ የጥበብ ማዕከሎች ምናምን እና ሁላችንም ሰርተን ስንበትል ሙሀመድ ሰዒድ አይሄድም ነበር እና ወዴት እንደሚሄድ አላውቅም። የሆነ ጊዜ ስጠይቅ እናቱ በጣም ለፍተው ነው ያሳደጉት፣ የተለያዩ መንገድ አካባቢ ጉልቶችን በማድረግ ንግድ በመስራት ምናምን እና እሷን በቃ ዝም ብሎ ባዶ እጁን ላለመግባት በጣም ሲመሽ ጠብቆ ወይም የሆነች ነገር ይዞ ለመግባት የሚጠር ልጅ ነው እና ይሄ ነገር ደግሞ አሁን በልጆቹ ተደግሞ በማየቴ ነው እኔ ከሁሉም በላይ ትንሽ ስብራት የሆነብን እና እነዚህ ልጆች የመንከባከብ ኃላፊነቱ የኛ ነው። የእሱ አካሄዱ በጣም ደስ የሚልና በቃ አላህ እንግዲህ ይዘንለት አላህ ነው የሚያውቀው። ግን አካሄዱ በጣም ተስፋ ያለው አላህ ጋር የሚቃረብ አካሄድ ነው የሄደው። ግን እዚህ ለቀሩት ልጆቹ ባለቤቱ ግን በቻል ነው እኛ በምንችለው አስተባብረን የሆነ ነገር ማድረግ መቻል አለብን ብዬ አስባለሁ። ይህን ሀሳብ ይዛችሁ ስለመጣችሁ ሁላችሁም ወንድሞች እናመሰግናችኋለን። ከዛ ውጭ መሐመድ በጣም ሲምፕል ቀላል የሆነ ነገርን ይወድ ነበር። ብዙ አያካብድም። ቀለል ያለ ነገር አንድ ነገር ይሆናል ብሎ ቀለል አድርጎ የሚገባ ልጅ ነው። ለዛም ነው መጨረሻውን ካያችሁ ሁሉም ጀማ አንድ ላይ ይህን ያህል መሐባ ይህን ያህል ፍቅር ሰጥቶ የሸኘው። በጣም ልባም ነበር። ምንም በቃ አረጋለሁ ነው የሚለው። ለሀብት፣ ለምናምን ምንም እንደዚህ ቦታ የለውም። ምንም አይሰማም። በትንሽ ነገር እንትን አይልም ነበርና እነሱ እነሱ ነገሮች እኛ አካባቢ ያልነበሩና እንደው የምናዳብራቸው ስለነበሩ ሳንጠቀምበት መሄዱ በጣም በጣም ነው የሚያሳዝነው። እዚህ አብረን አድረናል ብዙ አዳሮችን፣ ሁሌም ቢሆን መሰክል አንድም ለሊት ከሱ ጋር አደርኩ ተነስቶ ለይል ሰላት የሰገደ ቢሆን እንጂ ይህን እድሜ ልኪም መመስከር ምስለው ነገር ነው። ሁሌ አስር ሰዓት በሆነ ሰዓት ተነስቶ ለይል ሰላት የሰገ ነበር። ብቻ ስለሱ ተወርቶ አያልቅም። ሐይቃ አሁን በየሰዓት መሬት ሀለት ሀለት ላይ ነው ብትሉኝ፣ አልቅሼ አልቅሼ አልቅሼ ደክሞኝ ደክሞኝ ወጥቶልኛል። በቃ የሐይቃ ነው ምላችሁ። ሆስፒታልም በጣም ብዙ ጭንቀት ላይ ነበርን። ሞቷል ስንባል አላምንም ብዬን ከገቡት ውስጥ ነበርኩ። ውስጥ ልብስ አስለብሰኝ ገብቼ ፊቱን ሳየው የሐይቃ በጣም ያምር ነበረ፣ ኑር ነበረ። የሐይቃ መሞቱን ራሱ አላመንኩ ነበር ውስጥ ገብቼ እያየሁት እንኳን እና አንዳንዴ በጣም ሀዘን በቃ አልቅሰን አልቅሰን ወጥቶልን። ምን ልበላችሁ? ከምንም በላይ ወዳጅን ያጣሁት ሁላችንም ወዳጅን ያጣ ነው። እሱማ የሀገር ልጅ ነው በደንብ ታውቀዋለህ። ስለ መሐመድ ሰዒድ እንደዚህ ነው አይባልም። ብቻ አላህ ይዘንለት ይዘምለት። በሀይቅ አዛ እያለ በጣም ደውሎልኝ በጣም የሚያሳዝኑ ቀልብ የሚሰሩ ነገሮች ነግሮ የነበረ ግን እዚህ ላይ መናገሩ ተገቢ አይደለም። በቻልነው መጠን ለቤተሰቦቹ እናግዝ፣ እንርዳቸው። ቅድም ሚስትየው ጋር ብር የነበርኩ ህጻን ልጅ አራት ወር እና አምስት ወር ህጻን ልጅ ይዛል ሊመጣ ፏዲ ጠየቅ ልጅ እኮ ገና እኮ አልጠገበውም፣ አለች። ከዛ ውጭ ደግሞ አሁን በጣም የሚያሳስበውና የምር ልብ የሚሰብረው ነገር ተማም ይሄ ዱኒያ ሰው አልነበረም። ሐቂቃ ዱኒያ የሚያባርር አይነት ሰው ምናምን ማንነት የለው እና የአራት ልጆች አባት ነው። አራቱም ደግሞ ገና ሮጦ ያልጠገቡ ገና በትምህርት ደረጃ ላይ ያሉ ናቸው እና ያ ነገር ደግሞ በጣም ያሳስባል፣ አማና ነው። ስለዚህ ዘግይተን ይህን ነገር የሆነ ነገር ዘግይተን ምናምን አሁን ባለበት በዚህ ሰዓት ላይ ካላስተባበረን በዚህ ሰዓት ላይ ካላገዝናቸው እንግዲህ ልጆቹ ያሉበትን ሀዘን እንግዲህ አላህ ይወቀው። ባለቤቱ እንግዲህ አላህ ያጽናት፣ ሶብሩን ይወፍቃት። በጣም የሚዋደዱ በጣም የሚፋቀሩ ባልና ሚስቶች ነበሩና። ያው ታሪካቸውን ትላንትና አብዱሬባንተ ቤት ሲነገር ነበርና፣ አሁን እኛ መሐባችንን ወንድምነታችንን ለማም ያለንን ክብርና ውዴታ ልጆቹን በማገዝ ባለቤቱን በመደገፍ እናሳይ። እነሱ ናቸው አሁን የሚያንገበግቡን እኛን። ስለዚህ እዚህ ውስጥ ያላችሁ በሙሉ ከአላህ ነው የምታገኙት። የተሰበሰብ ነው ለእነሱ ነውና አባታቸውን አጥተዋል። አላሁ የሻለው የሻው ሆነ። ሁላችንም ወደዚያው ያጆች ነን፣ ግን አማና ናቸው ለኔም ለእናንተ። እነዚህ ህፃናቶች ባለቤቱ እሱ እንደቻለው አርጎ ቻል አርጎ ሲያኖራቸው ነበረ በሚችለው መልኩ ስትር አርጓቸው ነበር። ዛሬ ግን ሄደ እሱ እኔ እና እናንተ አማና አለ ለህፃናቶቹ አቅማችንም የሚችለውን ከጎናቸው

የትልልቅ ብር ግዴታ አይደለም። አላህ ከሰጣችሁ ነገር ላይ አንድም ብር ይሁን ሁለት ብር አምስት ብር አስር ብር መቶ ከዛም በላይ የምትችሉ እንግዲህ ለአላህ አበደሩ በቻላችሁ። ታዲያ ለቤተሰቦቹ እናግዝ እንርዳቸው። ቅድም ሚስትየው ጋር ብር የነበርኩ ህፃን ልጅ አራት ወር እኔ አምስት ወር ህፃን ልጅ ይዛል ሊመጣ ፏዴ አየሁ። ይህን ልጅ እኮ ገና እኮ አልጠገበው ማለች። ሶስት ሴት ልጆች ነው ያሉት። የመጨረሻ የወለደው ልጅ ወንድ ነው። ወንድ መውለድ በጣም ይፈልግ ነበረ። አላህ ባለቀ ሰዓት ወንድ ሰጠው። ወንድ ከሰጠው በኋላ በደንብ ሳያጣጥመው ልጁ መዳራ ሂዷል። አባትን ያህል ነገር ለማጣት በጣም ከባድ ነው። በዛ ላይ ነብስ ያላወቁ ልጆች፣ ስፔሻሊ ደግሞ ገና የስምንት ወር ልቻለ። ያው ለእናትየው ምን ያህል ከባድ እንደሚሆን መገመታ ይቀብታችሁ። ሶስቱ ሴት ልጆች ናቸው። ሴት ልጆች ነገር ታውቃላችሁ በጣም ከባድ ነው። ከምንም በላይ እነሱ ማሳደቅ እና ሁላችሁንም በማሰብ ለዚህ በወጣትነቱ ወደ አኺራ ለሄደው ወንድማችን ልጆቹን በማገዝ በመርዳት መሳተፍ አለብን። እንችላለን ኢንሻአላህ። ሁላችሁም እንዳልኳችሁ ለምን ችል አቅም ምንም ትንሽ ነው ትልቅ ነው ምናምን እንዳንል ኸይር ስራ ነው። አላህ ጥፍ ደርብ አድርጎ ይመልስላችሁ። ቢያንስ የኛን ቀል እኛን በዚህ ታረጋጉናላችሁ። ቢያንስ የእሱ ሩሁ እንዲደሰት በካለ ልጆቹ ደፋ ቀና እንዳለ ነው በቃ ሁሌ። ሁሉም የገለጹት ስለ ሙሀመድ አህላቅ፣ ስለ አማማው፣ ስለ ሁኔታው ሁሉም ጓደኞቹ ተመሳሳይ ነገር ነው የተናገሩት። የረህማን የእኛን መጨረሻ ሳምርልን። እንግዲህ ውድ ቤተሰቦቼ ከወንድማችን ሙሀመድ ሰዒድ ብዙ ነገር እንደተማሩን ተስፋ አደርጋለሁ። ቤተሰቦቹን፣ ባለቤቱን፣ ወዳጅ ዘመዶችን አላህ ሱብሓነሁ ወተዓላ ሰብር ይስጣቸው፣ ልጆችንም ለቁም ነገር ያብቃለት፣ እሱንም ጀነታት ፊርዶስ ንወፍቀው። እናንተ እንግዲህ ስለተከታተላችሁን ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ሰላም አለይኩም ወራህመቱላህ።